የመንገድ መሰረተ ልማት ኢኮኖሚን በማነቃቃትና ማህበራዊ መስተጋብርን በማጠናከር ረገድ የእድገት መሰረት መሆኑን የገለጹት በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑሪዬ በክልሉ በሁሉ አቀፍ የገጠር ተደራሽ መንገድ ግንባታ 308 ኪሎ ሜትር የሚሸፍኑ 41 ፕሮጀክቶች እንደሚገኙ ተናግረዋል። ከእነዚህ ፕሮጀክቶችም የተጠናቀቁና በቀጣይ የሚጠናቀቁ እንደሚገኙ ገልጸዋል። በተመሳሳይ በበጀት ዓመቱ ከተያዙ 12 የድልድይ ግንባታ ስራዎችም የተጠናቀቁ እንደሚገኙ ጠቅሰዋል። በዓለም ባንክ ድጋፍ በሚከናወነው የገጠር ትስስርና ተደራሽነት ለምግብ ዋስትና ፕሮግራም ሪካፕስም 136 ኪሎ ሜትር የጥገና መንገድን ጨምሮ ሌሎችም ስራዎች እየተሰሩ ናቸው ብለዋል። እንግዲህ በሪካፕስ ወደ 121 ኪሎ ሜትር የሚሸፍኑ ዘጠኝ የመንገድ ፕሮጀክቶች ተጀምሯል ማለት ነው። ውለታ ተገብቶ አሁን ላይ እነዚህ ፕሮጀክቶች በተለያየ የአፈጻጸም ደረጃ ላይ ይገኛሉ። የአፈር ስራ በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለው። ቀሪ ስራዎችም ይጠናቀቃሉ ማለት ነው። የውለታ ጊዜያቸው እስከ ሰኔ ሰላሳ ብቻ ነው። ከዛ ማለፍ አይችሉም። እንግዲህ በዚህ ዓመት 136 ኪሎ ሜትር የመንገድ ጥገና ስራዎች ተጀምረዋል ማለት ነው። በክልሉ በአዲስ መልክ የተጀመረው የተንጠልጣይ ድልድይ ግንባታ የህብረተሰቡን ችግር እየፈታ እንደሚገኝ የገለጹት ኃላፊው በተለይም ተንጠልጣይ ድልድዩ ለመደበኛ ግንባታ ስራዎች አስቸጋሪ በሆኑ ቦታዎች በአነስተኛ ወጪ የሚገነባ እንደሆነ ጠቅሰዋል። በመደበኛ የድልድይ ግንባታ ከፍተኛ ወጪ የሚያስወጡ ከአቅም በላይ የሆኑ ቦታዎች አሉ ማለት ነው። እነዚህ ቦታዎች እየተመረጡ ተንጠልጣይ ድልድዮች እየተሰሩ ያሉበት ሁኔታ ነው ያለው። በጂኦግራፊ አቀማመጣቸው ምክንያት፣ በአየር ንብረት ምክንያት ተገለው ያሉ ከተለያዩ ከኢኮኖሚ ማዕከላት ከማህበራዊ ግልጋሎቶች ተገለው ያሉ የማህበረሰብ ክፍሎችን የማገናኘት ስራ እየተሰራ ያለበት ሁኔታ ነው ያለው። እንግዲህ ተንጠልጣይ ድልድይ በመደበኛው የቢሮችን በመደበኛው በጀት 16 ተንጠልጣይ ድልድዮች በተለያየ የአፈጻጸም ደረጃ ላይ ይገኛሉ። አምስቱ ተጠናቀው አገልግሎት እየሰጡ ይገኛሉ። በሪካፍስ ብቻ ሌላ ተጨማሪ አምስት ተንጠልጣይ ድልድዮች ደግሞ እየተሰሩ ያሉበት ሁኔታ ነው ያለው። የመንገድ መሰረተ ልማት ስራ በባህሪው ከፍተኛ ሀብት የሚፈስበት መሆኑን የተናገሩት ዶክተር መሀመድ ኑሪዬ ከህብረተሰቡ ፍላጎት አንጻር በጀቱ በቂ ባይሆንም የክልሉ መንግስት ካለው ውስን በጀት ላይ ለመንገድ መሰረተ ልማት ስራ ከፍተኛ በጀት መድቦ እየሰራ ነው ብለዋል። የመንገድ መሰረተ ልማት ፕሮጀክቶች መጓተትን ለማስቀረትም የአጭር፣ መካከለኛና ረጅም ጊዜ እቅድ በማውጣት በርካታ የመንገድ መሰረተ ልማቶች ተጠናቀው ለአገልግሎት መብቃታቸውን ገልጸዋል። በሶስት ካታጎሪ ፕሮጀክቶቻችን ከከፋፈልም በኋላ ቶሎ ለሚጠናቀቁት ፕሮጀክቶች ሀብቴ መመደብና የተለየ የፕሮጀክት አፈጻጸም ስልትን ተከትናለን። በዚህ መሰረት ፕሮጀክቶቻችን የማስመረቅ ወደ አገልግሎት የማስገባት ስራ በስፋት የተሰራበት ሁኔታ ነው የነበረው፣ በዚህች ሁለት አመት ባልሞላ ጊዜ ውስጥ ማለት ነው። የሆነ ሆኖ ግን የፕሮጀክቶች መጓተት የነበረ ነው። ፕሮጀክት በተጓተተ ቁጥር የመንግስት ሀብት ይባክናል። መንገድ ጀምሮ ማቆየት ማለት ተጨማሪ ህዝቡን የእንግልት ጊዜውን ማራዘም ነው። ሊሆነ የሚችለው ና ቶሎ የማንተገብረውን ስራ መጀመር የለብንም ብለን እንደ ቢሯችን ይህንን ይዘን እየቀጠልን የነበረበት ሁኔታ ነው ያለው። በክልሉ በመንገድ መሰረተ ልማት ላይ የህብረተሰቡ ተሳትፎ እያደገ እንደሚገኝ የተናገሩት የቢሮ ኃላፊው በበጀት አመቱ ከስምንት መቶ ሚሊዮን ብር በላይ በማህበረሰብ ተሳትፎ የመንገድ መሰረተ ልማቶች እየተሰሩ እንደሚገኝ ጠቅሰዋል። በፊት የህብረተሰብ ተሳትፎ የሚባለው በመንገድ ዘርፍ አንድ መንገድ በሚሰራበት ሰዓት ጉቶ መንቀል፣ ሌሎች ከይገባኛል ጋር የተያዙ ጉዳዮችን መፍታት መተባበር ነበር የህብረተሰብ ተሳትፎ ብለን በመንገድ እናነሳ የነበረው። ሌሎች ሙሉ ወጪዎችን መንግስት ነበር ይሸፍን የነበረው ማለት ነው። አሁን አሁን ግን የእኛ ማህበረሰብ መንገድ ዲዛይን ራሱ ሰርቶ ዲዛይን ራሱ ሰርቶ ሀብት መድቦ ባለሙያ መድቦ የራሱን ማለት ነው ትልልቅ ሰፋፊ መንገዶችን እየገነባ ለራሱ አገልግሎት እያዋላ ያለበት ሁኔታ ነው ያለው። አንዱ የመንገድ ችግራችን መቅረፍ የምንችለው በዚህ መልኩ ማለት ነው። ማህበረሰቡ እየተሳተፈ ነው፣ ባለ ሀብት እየተሳተፈ ነው። እሱ ብቻ ሳይሆን ውጭ ሀገር ላይ የሚኖረው ዲያስፖራ ጭምር በመንገድ ግንባታ ዘርፍ እያሳየው ያለው ተሳትፎ ይበል የሚያሰኝና ተጠናክሮ መቀጠል ያለበት ነው። ለህብረተሰቡ ጥያቄ የሚሰሩ የመንገድ መሠረተ ልማቶችን ህብረተሰቡ በባለቤትነት መጠበቅ እንዳለበትም በምክትል ርዕሰ መስተዳድር ማዕረግ የመሠረተ ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሀመድ ኑሪዬ አሳስበዋል።